የልጆቻችንን ውሸት የምናስቆምበት መንገዶችን ነው የምናየው ዛሬ። ዛሬም ቆይታችን ስለ ወላጆች ወላጆች ጋር ይሆናል። ልጆቻችን በብዙ አይነት ምክንያቶች ይዋሹናል። የሚዋሹበት ምክንያቶች ሶስት ምክንያቶች አሉ። እነዚህም ሶስት ምክንያቶች ካጤናቸውና ከተረዳናቸው ከወላጅም ደግሞ ምን ይጠበቅብናል የሚሉሉ። ከወላጅም የሚጠበቁብን አራት መንገዶች አሉ እነዚህን አራት መንገዶች ከተጠቀማችሁ የልጆቻችንን ውሸት ለምን እንደሚዋሹን እኛስ እንዳይዋሹን ምን ማድረግ አለብን የሚሉትን ድርጊቶች ወይም ደግሞ ውሳኔዎች አሳያችኋለሁ ዛሬ ማለት ነው። ስለዚህ ቪዲዮን ቤተሰብ መሆናችሁን በሰብስክራይብ ያሳያችሁ፣ ቪዲዮ ከተመቻችሁ ሼር እያደረጋችሁ ላይክ እያደረጋችሁ ወደ ቪዲዮ እንመለስ። ስለዚህ ልጆቻችንን እንዴት አድርገን ነው የሚዋሹትን ውሸት ልናቆም የምንችለው ካወቅንስ በኋላ ምንስ ማድረግ አለብን የሚለውን ስናይ ልብ ማለት ያለብን ልጆች ውሸታቸውን ለማስቆም ምክንያቱ ምን እንደሆነ ማወቅ አለብን። ልጆች የሚዋሹባቸው መንገዶች ወይም ደግሞ ሶስት ምክንያቶች አሉ። እነዚህም ሶስት ምክንያቶች ምንድን ነው? ሊዋሹ የሚችሉባቸው ምክንያቶች አንደኛ ትኩረት ለማግኘት ነው። ትኩረት ማግኘትን ሲፈልጉ ይዋሻሉ። እናንተን ማግኘት ስለሚፈልጉ ትኩረት ለማግኘት ሲል ይዋሻሉ። ሁለተኛ ላይ ደግሞ ከቅጣት ለማምለጥ እንዳንቀጣቸው፣ እንዳንገርፋቸው፣ እንዳንቆጣቸው ሲሉ ይዋሻሉ። ስለዚህ የሚዋሹባቸው ምክንያቶች ሁለተኛው ይህ ነው ማለት ነው። ሶስተኛ ለራሳቸው ስለራሳቸው ጥሩ ስሜት እንዲሰማቸው ስለሚፈልጉ እነዚህ ሶስት ምክንያቶች ናቸው የሚዋሹባቸው ምክንያቶች ብዬ ነው ያሰብኳቸው ማለት ነው። ስለዚህ ምንስ ማድረግ አለብን መፍትሄው ምንድን ነው የሚለውን ስናይ የመፍትሄው ምንድነው ፓረንታይል ፓረንቲንግ ስታይላችንን መቀየር ወይም ደግሞ የአስተዳደግ ዘይቢያችንን ማስተካከልና እንደገና ማጤን ያስፈልጋል። ምን አይነት የቤተሰብ አስተዳደግ ነው እያሳድኩ ያለሁት? አራት አይነት የአስተዳደግ ፓረንቲንግ ስታይል አለ። ስለዚህ እሱንም ቪዲዮ ላይ ሰርች የላችኋል ማየት ትችላላችሁ። የቤተሰብ አስተዳደግ ወይም ደግሞ ፓረንታል ስታይል የሚል ቪዲዮ አለ። እሱን ማየት ትችላላችሁ። ምን አይነት አስተዳደግ ልጆቻችንን ብናሳድጋቸው በምን ውጤታማ መሆን ይቻላል፣ ልጆቻችን እንዴት አድርገን ውጤታማ ማድረግ እንችላለን የሚለውን ነገር ማየት ትችላላችሁ። ሁለተኛ ላይ ያለው መፍትሄ ምንድን ነው? የቤቱ ውስጥ ህግ መኖር ወይም ደግሞ ይሄ ሀውስ ሩል መኖር ያስፈልጋል፣ ሊኖር ይገባል። የቤተሰብ ህግና ደንብ ያስፈልጋል። ልጆች በሚያጠፉ ሰዓት ላይ ምን አይነት ቅጣት መቀጣት አለባቸው የሚለውን በጋራ መወያየት አለባችሁ። በጋራ ተወያየታችሁ ያንን ቅጣት መቅጣት ሊኖር ይችላል። ስለዚህ ሲዋሹ ልሰማ ትችላለ። ከዛ መዋሸታቸውን ተመጣጣኝ ቅጣት መስጠት አለብህ። ልጆቻችን በሚያጠፉ ሰዓት የሆነ ነገር በሚያደርጉበት ሰዓት ላይ ተመጣጣኝ የሆነ ቅጣት ያስፈልጋል። ተመጣጣኝ ልጆቻችን ግዴታ መድማት የለባቸውም ግዴታ መቁሰል የለባቸውም። ስለዚህ ተመጣጣኝ ቅጣት መቅጣት ይኖርብናል። ምሳሌ ልስጥክ። የቤት ስራ ሳይሰራ ሰርቻ ለው ቢሎ ቢዋሽክ ሊዋሽ አብዛኛው ልጅ ይዋሻል። የቤት ስራ ሳይሰራ ሰርቻ ለው ዳድማም ብሎ ይተኛል። ቲክታክ ላይ ተጥዶ እስከ ስድስት ሰዓት ያመሻል። ስለዚህ የዛን ሰዓት ላይ ለምን ተዋሻለህ ብለህ ከመውቀስ ይልቅ ምንድነው ማድረግ ያለብህ? የቤት ስራውን እንዲሰራ ማድረግ መጀመሪያ የሚጠበቅብህ። ከዛ የሚፈልገውን ጌም ለአንድ ሰዓት ወይም ደግሞ ለአንድ ቀን መከልከል። አብዛኛው ልጅ ጌም መጫወት ሊፈልግ ይችላል። የሚፈልገውን ነገር ለአንድ ሰዓትም ሊሆን ይችላል፣ ለአንድ ሳምንትም ትቀጠዋለህ። የሚፈልገውን ነገር ስለዚህ የሆነ ልጅ አለ እንደውም እኛ እስኩል ላይ ምንድነው የሚያደርገው፣ ኳስ በጣም መጫዋት ይፈልጋል፣ ግን የቤት ስራ አይሰራም፣ ሆምወርክ አይጸፈም፣ ኤክሰርሳይስ ቡኩ እንዳለ ክፍት ቦታዎች ይበዙበታል። ኳስ ተጫዋች መሆን የመሆን ፍላጎቱ በጣም ኃይል ስለሆነ ምንድነው ያደረገው፣ መምህሩ ኳስ መጫወት የምትፈልግ ከሆነ ደብተርህን ማጠናቀቅ አለብህ፣ ማንበብ አለብህ፣ ጥሩ ውጤት ማምጣት አለብህ ከዛ ኳስ መጫወት ባለብ በምፈልግበት ሰዓት ላይ ትጫወታለህ ተባለ። ከዛ በኋላ ልጁ ተቀየረ ለትምህርትም ያለው አመለካከት፣ ያንን ኳስ ለማግኘት ሲል ትምህርቱን ወደደው። ስለዚህ እንደዚህ ተመጣጣኝ አይነት ቅጣት መቅጣት ይኖርብናል ልጆቻችንን። ስለዚህ ለአንድ ሳምንትም ወይም ደግሞ ለአንድ ቀንም መከልከል ሊሆን ስለሚችል እንደዚያ አድርጋችሁ መቅጣት መከልከል ትችላላችሁ። ሶስተኛ፣ እምነት መጣል ያስፈልጋል። ልጆቻችን ላይ እምነት ልንጥልባቸው ይገባል። ትልቁ ኃላፊነት ምንድን ነው? ውሸት ጣል ለማረጉን እያወቅ እያወቅ አምንሃለሁ ብትለው መልካም ግንኙነትን እንድትፈጥር ያደርጋል ከልጅህ ጋ ወይም ደግሞ ከልጅሽ ጋ። ስለዚህ እምነት ጥላብኛለች እሷ፣ እንደዚህ እያመነችኝማ እኔ ካሁን በኋላ እንደዚህ አይነት ነገር ማድረግ የለብኝም የሚናል ልጅ ራሱን በራሱ ማስተካከል ይጀምራል ከዛ በኋላ ገብቷችኋል አለ ስለዚህ እንደምታምኑት እምነት መጣል ይኖርባችኋል አምናሃለሁን ማለት አለባችሁ ከዛ ሸፕ ማድረግ ያለባችሁ ሰዓት ላይ ሸፕ ማድረግ ይኖርባችኋል ሳይዙን መቀየር ካለባችሁ ሳይዙን ቀነስ ታደርጋላችሁ እንጂ ተመጣጣይ ቅናት እንጂ በአሁኑ ሰዓት ላይ ዱላ ለተማሪ ወይም ደግሞ ለልጅ በቀበቶ መግረፍ፣ በኤሌክትሪክ ገመድ አቁስሎ ትምህርት ቤት መላክ፣ ይሄ ልጁን እንዲቀይር ያደርገው ደነዝ እንዲሆን ነው የሚጠቅመው። ስለዚህ ልጆቻችን ላይ ፖዘቲቭሊ ልንቀርባቸው ይገባል። ሌላውና አራተኛው ደግሞ ምንድነው? ትንሹን ማጉላት ይኖርብናል። ትንሹን ነገር ማጉላት ስንል ይህ ትንሹን ማጉላት በብዙ አይነት አንግል ማየት እንችላለን። ምሳሌ የሆነ ኤክሰርሳይዝ ስንሰራ በትንሽ የሰራ ነው ስራ ሀቢት እየሆነ ይመጣል። አይደል ዛሬ ላይ አንድ ሉክ መጽሐፍ ብታነብ፣ አንድ ፔጅ ብታነብ፣ ነገ ላይ አንድ ፔጅ ብታነብ፣ ከነገ ወደ አንድ ፔጅ ብታነብ ምን እየሆነ ነው የሚመጣው? ሀቢት እየሆነ ይመጣል። አይደል አንተን እየቀየረ ወደ ሁለት ሉክ፣ ወደ ሶስት ሉክ፣ ወደ አራት ሉክ እየቀየረ ይመጣል። ስለዚህ ትንሹን ማጉላት ያስፈልጋል። ስለዚህ የልጆቻችንን ባህር የሚስተካከለው ትንሹን ነገር ምን ሲያደርግ የሆነ ነገር ሲያደርግ ጥሩ ነገር ሲያደርግ ስናበረታታው ጎበዝ ስንለው የምንፈልገውን ተገቢ ባህሪ አመጣልናል። ያለች ትንሽ ነገር አግኝቶ የምንሰጠው ከሆነ ጎበዝ የምንለው ከሆነ በራስ መተማመን እንዲያሳድግ የምንሰጠው ከሆነ በርታይኔ ልጅ የምንለው ከሆነ ልጃችን ወደምንፈልገው መንገድ ማምጣት እንችላለን። ስለዚህ ማስተካከል በዚህ ይቻላል። ስለዚህ እውነቱን ከተናገረ አመሰግናለሁ፣ እውነቱን ስለነገርከኝ ልጄ አመሰግናለሁ ማለት ይኖርብናል። ስለዚህ ልጆቻችን ጥሩ ነገር ካደረጉ ማበረታታት ያስፈልጋል። እውነት ስለነገርከኝ አመሰግናለሁ፣ እውነቱን ስለነገርከኝ በጣም ነው የማመሰግነው በማለት ጸባያቸውን ማስተካከል ይቻላል። አለበለዚያ ግን እነዚህን አራት መንገዶች ካልተጠቀምን ልጆቻችን ውሸታም ይሆናሉ እዩዋሹ ይቀጥላሉ። ሲቀጥል ሲቀጥል ሌባም ሊሆኑ ይችላሉ ልጆቻችን። ስለዚህ እኪሳችንም ሊገቡ ይችላሉ የገዛ ልጆቻችን። ስለዚህ ልጆቻችን ማስተካከል የምንችለው እነዚህን አራት መንገዶች በደንብ አርገን ካጤ ልጆቻችን በምን ምክንያት ነው የሚዋሹት የሚለውም በፖዘቲቭሊ ማየትና መረዳት ከቻለን ልጆቻችንን የማንቀይርበት ልጆቻችንን ታማኝ የማናደርግበት የምንኮራባቸው ልጆች ማድረግ እንችላለን። አለበለዛ እነዚህ ከአራት መንገዶችና ከነዚያ ከሶስት መንገዶች ውጭ የምናርግባቸው ከሆነ ልጆቻችን ላይ፣ እመኑኝ ከምናስበው በላይ ልጆቻችን ተቀይረው ልጆቻችን አላስፈላጊ ቦታ ላይ እናገኛቸዋለን። ስለዚህ እናንተም ደግሞ ኮሜንት ላይ አስቀምጡልኝ የምታስቡት ሀሳብ ካለ የምትጨምሩት ሀሳብ ካለ ኮሜንት ላይ ጻፉልኝ። ስለዚህ ይሄ ከኔ እንደኔ ሀሳብ ነው ልጆቻችንን እንደ መምህርነቴ ልጆቻችንን በምን አይነት አንግል ብናያቸው ፀባያቸው ይዋሻሉ አረ ልጅ እንደዚህ እኮ አታደርግም ልጅ እኮ እንደዚህ አይነት ፀባይ የላትም እንላለን ቤት ላይ ሌላ ትምህርት ቤት ላይ ሌላ ሆነን እናገኘዋለን ዋሽታችሁ ቤት ተዋሻለች ትምህርት ቤት ላይ ሌላ ነገር ባህሪን ታሳያለች ስለዚህ እንደ ወላጅ እንደ መምህር ብዙ ነገሮች እንሰራለን እንደ ወላጅ ግን እንደ ወንድም እንደ እህት ይሄ ሀሳብ ይጠቅማል ብዬ ስላሰብኩ ነው። የቤት ውስጥ ህግ ያስፈልጋል። አስተዳደጋችንን ማጤን ያስፈልገናል። እምነት ልንጥልባቸው ይገባል። እምነት ስንጥልባቸው፣ ልጆቻችን እምነት ከጣልንባቸው ዳድን ማም መዋሸት አልፈለግም ብሎ የመወሰን አቲቲዩድ ባህሪን ያመጣል። ቪዲዮ ከተመቻችሁ፣ ከወደዳችሁት ቤተሰብ እየሆናችሁ ላይክ ያደረጋችሁ ቤተሰብ ይሁኑ። ኮሜንት እያደረጋችሁ ሼር እያደረጋችሁ ለምትወዱት ሰው ይህ ነገር ያስፈልጋል ብላችሁ ይህ ቪዲዮ ያስፈልጋል ብላችሁ ላሰባችሁት ሰው እየላካችሁ ቤተሰብ ይሁኑ። በጣም አድርጌ አመሰግናለሁ።